አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዳይ ተከበራችሁ ዙዙ እንድኑር ዩቲዩብ ተከታታዮች እንዴ ናችሁ? ደህና ናችሁ ወይ? አልሐምዱሊላ ኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እንዴት አድራችሁ? ሁላችኋል እንዴት ናችሁ ማለት ነው። ሰላም የለውላችሁንም እንግዲህ ዛሬ እንዲህ እንዲህ እያልን እዚህ ቦታ ደርሰናል ማለት ነው። እዛ ላደረሰን አላህ ምስጋና ይገባው። በያላችሁበት በያለንበት አላህ ይጠብቀን። ዛሬ እንግዲህ ደስ የሚል ሶፊ እና ታይም ቢዩቲዩብ ለምለሟ ማለት ነው እንግዲህ ታቋታላችሁ። አብዛኛውም ታይም ቢዩቲዩብ ተገናኝተው በደስታ ፍንድቅድቅድቅ ብለዋል። በጣም ያማረ ደስ የሚል ነው። ስጦታው ደግሞ ያው በጣም በጣም ደስ ይላል። ያው ተሰጣጡ ስጦታ ፍቅር ውዴታን ይጨምራል እና ተብለናል። እና ሰው ሲባል ስጦታ ሲሰጣጥ ያደር በውስጣችን ያለው ስሜት ውዴታችን እየበለጠ እየረቀቀ እያበበ ይሄዳል እና በጣም ደስ የሚል ነው ማለት ነው። እንግዲህ ያው ለምለሟ እና ሶፊ ባንድ ተገናኝተው በደስታ ደስታቸውን እያጣጣሙ ነበረ። ያውም ደስ በሚል ድባብ ሀገራችን እንዴት አምራለች እንዴ ግን። ያለ አበባ እጽዋቱ ምናምን አረንጓዴ አረባ አላ፣ እንዴት ነው የሚያምረው ግን! ማሻአላህ ግን ሀገራችን እንደዚህ ነበረች እንዴ? እኛ ዝም ብለን ከጭቃው ልቅ ወደ ፎቁ ነው የመጣ ነው። ወላሂ በጣም ነው ደስ ያለኝ ማለት ነው። ያኔ ከጌጠር መተን እንግዲህ አዲስ አበባ እኔ አልኖርኩባትምም አልልም፣ ግን እንደዚህ የለም አላየሁም ማለት ነው። ያው ከቤት አንዱ ቤት ውጥት አንዱ ቤት ግብት እንደዛ ስለሆነ ነው። ጥሩ ጥሩን አላሳየንም። እንግዲህ ከዚህ ስደት በቃ ብሎን ጥሩ ቦታውን ጥሩ ሁኔታዋን ሁኔታውን የምናያደርገን ማለት ነው። እንግዲህ እስኪ ስጦታው እንዴት ሲሰጣጡ ምንድን ነበር እንዴት ነበረ የሚለውን ደግሞ አብረን ቀን ጨፋ ርግ ያሳያችኋለሁኝ ማለት ነው። አብራችሁኝ ቆዩ። ልናገር እንደዚህ ነው የማሳይሽ። ገመች እስኪ ምን ይሆናል

እንግዲህ ስጦታቸው ይህን ይመስል ነበር። ተሰጣጡ፣ ጨፈሩ፣ በደስታ ቦረቁ ማለት ነው። ቤተሰብ ያው እንግዲህ ስጦታ ምን ያክል ትልቅ ቦታ እንዳለው ለሁላችንም ግልጽ ነው ማለት ነው። ያው እኛም ተዋደን ከአንገት በላይ ሳይሆን ከልብ ተዋደን ምንሰጣጥ ያድርገን ማለት ነው። ሰምታችኋል እንግዲህ፣ ሁላችሁም ሰቡበት ማለት ነው። ተዘጋጁበት እሺ። እሰጣችኋለሁኝ አይታወቅም። ለማን ለማን እንደምሰጥ ማለት ነው። ግን ምንድነው ሙፋጫ ነው የሚባለው ባሮዎች እንደዛ፣ ሰርፕራይዝ ነው የማደርጋቸው ማለት ነው። ለማንኛውም ቦታው እንዴት እንዳማረኝ፣ ጽጌር ሄደው አበባው በቃ ንጹህ አየሩ ምናምን የመጣብኝ እና በጣም ነው ያማረ ቦታው። አይታችሁታል። አበባዎቹ በከለር ማለት ነው። ግን አስባችሁታል? አንድ በቀጠፈ ስንት ነው ያለችው ሶፊ፣ አስር ሺ አስር ሺ ብር ነው የሚቀጣው ማለት ነው። አንድ በቀጠፈ ብቻ ምን ዋጋ አለው። አደ እንደዚህ አይነት ቦታ እያለን ሰው የለም ማለት ነው እና ብቻ ሰላም እንሆን በያለንበት አገራችንም ሰላሟ ትመለስ። ሰላሟ ከተመለሰ ሁሉም የሚረጋጋል ወደ ነበረበት ይገባል እና ምንም የሚያስጨንቅ ነገር የለውም ማለት ነው። እንግዲህ እነሶፊ ጋ እንዲህ ያለ ቆይታ ነበረን። እንዲህ ያለ መቦረቅ፣ መጫወት፣ መሳቅ ነበር ያለን ማለት ነው። ቆይታ ከእነሶፊ ጋ ደስ ሲል ነበር

እንግዲህ ቤተሰብ ቆይታችን ይህን ይመስል ነበር። በሳቅ ፍርክርክርክ ብለዋል ማለት ነው። እንኳን ደስ አላችሁ። እንግዲህ እኛም ደግሞ በቃ ብሎ እናንተን ያየ እኛንም አይቶ በቃ ብሎ ከስደት አውጥሶ በሀገራችን የምንስቅ የምንቦርቅ ያድርገን ማለት ነው። በነገራችን ላይ ስጦታቸው በጣም በጣም በጣም ነው የአማረኝ የተመቸኝ ማለት ነው። ከለሩ ምናምን በጣም ደስ የሚል ነበረ ከምነግራችሁ በላይ ማለት ነው እና ይህን ቀን ደግሞ ለእኛ ያቅርብልን ማለት ፈልጋለሁ ማለት ነው። ወላሂ በሀገር ላይ ነጻነት፣ ነጻ አየር፣ እንደዚህ ተገዶ መስራት፣ በቃ እንቅልፍም ቢሆን ምንድን ጠራችኝ አልጠራችኝ፣ የስቀቆን ኑሮ ነው የምንኖረው። እና በቃ ይበለን፣ በሀገራችን ይሰብስበን፣ በልጆቻችን በቤተሰቦቻችን፣ ሰላም ለሀገራችን ትሆን። ሰላማችሁ ብዝት ይበልልኝ በያላችሁበት፣ አላህ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። የኔ ልዩ ቤተሰቦች ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ከጎን ጎን በጎን እንሁን ማለት ነው። ሁላችንም የኛ ኋላ ቀረ አስተሳሰባችን የሆነ ሰው ለምን ትን ይላል በማለት ነው እንደዚህ አንሁን እና ጎን ለጎን እንሁን። ሰላማችሁ ይብዛላችሁ። ሰላም ለሀገራችን ደህና ደህና ዋልበሉልኝ በሉልኝ። እወዳችኋለሁ። ላይክ ላይክ ሰብስክራይብ እንዳይረሳ ማለት ነው። አበረታቱኝ። ሰላማችሁ ብዘት ይበልልኝ። በያላችሁበት ሰላም ዋልበሉልኝ በሉልኝ። ውድዳረጋችኋለሁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛል። ሰላም አለይኩም ወረህመቱላህ።